ኪስ እስካሁን ድረስ እገታውን ፈጽም ያሉ ብሎ ኃላፊነት ለመውሰድ ይህም ታግተው ከነበሩ ተማሪዎች ውስጥ 13 ሴቶች ስምንት 8 ወንዶች በድምሮ 21 ልጆች በሰላማ በተሰብ ጋር በመወያየት የተለቀቁ ተማሪዎች አሉ፣ መረጃ አለን። ግን አንድም ሰው ይሁን የተያዙ ተማሪዎች ግን አሉ። አሁን ባለኝ መረጃ አራት አካባቢ ተማሪዎች አሉ። እስካሁን ከቤተሰቦቻቸው ጋርም ስልክ የሚደዋወሉ፣ አንዳንዴ ይጠፋል ስልኩ፣ አንዳንዴ ይደወላል። ጁዋር መሀመድ ስለ ቡርቱካንና ስለ ደንቢዶሎ ተማሪዎች እገታ ጉዳይ እውነታንና ንጋት በሚል የተናገረው አስገራሚ ንግግር ምንድን ነው? የደንቢዶሎ ዩኒቨርሲቲ ኢቢኤስ ባቀረበው የብርቱካን ታሪክ ዶክመንተሪ ፊልም ላይ ኃላፊነት የጎደለውና ስም የማጥፋት ዘመቻ ተደርጎብኛል፣ ጉዳዩን ወደ ፍርድ ቤት ወስደዋለሁ ብለዋል። ሰላም ጤና ይስጥልን፣ የቻናላችን ቤተሰቦች አብራችን ስትቆዩ በብርቱካን ጉዳይ የተሰጡ አስተያየቶችን እነዚህንና ሌላ መረጃዎችን እንሰማለን። ቪዲዮን ላይክ እያደረጋችሁ ወደ መረጃው የደንቢዶሎ ተማሪዎች እገታ ጉዳይ እውነትና ንጋት በሚል ጆዋር መሀመድ ያስተላለፈው መልእክት እስቲ እንየው። ባለፉት ሰባት ዓመታት ተፈጽመው እስካሁን እውነታው ግልጽ ካልሆኑት ክስተቶች ውስጥ በደንቢዶሎ ዩኒቨርሲቲ ተማሪዎች ላይ የተፈጸመው እገታ ወንጀል ነው። መቋጫ ሳያገኝ ሲደበቅና ሲድበሰበስ የቆየው ጉዳይ ሰሞኑን አንድ በህዋት የተረፈች ተማሪ በኢቢኤስ ቴሌቪዥን ቀርባ እንባዋን እየረጨች ትናገር ሰማን። ወዲያው ደግሞ ዝግጅቱ ከዩቲዩብ እንዲሰረዝ መደረጉን ተመለከትን። እነሱ ቢያነሱትም ቅጂው ኢንተርኔት ላይ ቀርቷል። ፈጣሪ እንኳንም እችን ምስኪን በህይወት አትርፎ መከራዋን ለህዝብ ለማጋራት አበቃት። ትዝ ካላችሁ እገታው በተዘገበ ወቅት መንግስት አንዴ በኦሮሞ ነጻነት ጦር ነው የታገቱት በመንግስት ኮማንዶ ኦፕሬሽን አስለቅቀናል ሲል ቆይቶ ቀጥሎ፣ ጠቅላይ ሚኒስትሩ በፓርላማ ቀርቦ ጉዳዩ ስለመከሰቱም ሆነ አለመከሰቱ ተጨባጭ ማስረጃ ማግኘት እንዳልተቻለ ተናገረ። ኋላ ላይም እንዲያውም አንድ የታገተ ተማሪ የለም የውሸት ድራማ ነው ተባለ። እኛ እንደ ታሰርን ሰሞን ተማሪዎቹን ያገቱ አስራ ሰባት ተጠርጣሪዎች ተይዘው ክስ እንደተመሰረተባቸው በዜና ሲተላለፍ አስታውሳለሁ። በቅርቡ ደግሞ እገታውን ያስተባበረው ጃልጫላ የተባለ በብሔረ አማራ የሆነ የኦነግ ጦር አባል እንደነበርና ተማሪዎቹም ወደ ባህር ዳር በመውሰድ ከእገታው ጀርባ ለነበሩ አካላት መተላለፋቸውን ከማርሻል ብርሃኑ ጁላ ሰማን። እገው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙን ትክክለኛ ስሙ አሸናፊ ጎንደሬ ነው። ትረዳኛለህ? አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ የተመደበ ነው። አንድ ነገር ግልጽ ነው። ያኔም ስለ ጉዳዩ ተጨባጭ መረጃ እንዳይወጣ የመንግስት አካላት ከፍተኛ አፈና ሲያደርጉ ነበር። ይህን ድርጊት ይሁም አሁን ቀጥለውበታል። ለምን ይመስላችኋል? ከልጅቷ አንደበት እንደሚሰማው ከእገታ ካመለጠች በኋላ ወደ ደንቢዶሎ ዩኒቨርሲቲ ተመልሳ ነበር። ይህ ማለት መንግስት ጉዳዩን አውቋል፣ መረጃም አግኝቷል ማለት ነው። ታዲያ የህግ አካላት ቃሏን ተቀብሏታል? እገታውን ፈጽመዋል ተብለው ፍርድ ቤት በቀረቡት ላይ ምስክርነቷን እንድትሰጥ ለምን አልተደረገም? ያኔ ለእገታው የኦሮሞ ነፃነት ጦር ነበር የተወነጀለው። አሁንስ ምን ታስቦ ነው አጀንዳው ወደ ሚዲያ እንዲመለስ የተፈለገው? ጣቢያው እችን ልጅ ከዚህ ረጅም ዓመታት በኋላ እንዴት አገኛት? በማን ትዕዛዝ ነው ዝግጅቱ ከአየር እንዲወርድ የተደረገው? ለምን መቼስ የመንግስት ዘመድ መሆን የሚታወቀው ይህ ሚዲያ ቀደም ብሎ ግሪን ላይት ሳይደረግ እንደዚህ ያለ ስሜት ኮርኳሪ ሴንሴቲቭ ነገር አይሰራጭም። እናስ ለየትኛው ቀጣይ የፖለቲካ ትርፍ ወይም ጦርነት ግብዓት እንዲሆን ታስቦ ይሁን? ለማንኛውም በጉዳዩ ላይ በወቅቱ ባሰባሰብኩት መረጃ ላይ በመመስረት ምን እንደተከሰተ የደረስኩበትን ድምዳሜ ጉዳዩን ሲከታተሉ ለነበሩ ጋዜጠኞች፣ የሰብአዊ መብት ድርጅቶች እና የዲፕሎማቲክ ማህበረሰብ አባላት በማጋራት ተከታትለው እውነቱን እንዲያጋልጡ ተማጽኜ ነበር። ይህን ሌሎች መሰል ጉዳዮች ወንጀለኞች ለፍርድ ከማቅረብ ይልቅ የወለጋን ብሎም የሰፊው የኦሮሞ ሕዝብ ስም ለማጠልቸት በተደጋጋሚ ጥቅም ላይ መዋሉ ስለቀጠለ የአንድምዳሜን በሚቀጥለው ፖስት አጋራለው ሲል ጀዋር መሀመድ በማህበራዊ ገጹ አጋርቶናል። የደንቢዶሎ ዩኒቨርሲቲ በኢቢኤስ ቲቪ ላይ ክስ ሊመሰርት ነው። በ1772017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደንቢ ዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሀሳብ ስህተት መሆኑና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለው እና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና ዩኒቨርሲቲያችንን ስም የማጓደል ስለሆነ ኢቢኤስ ይህን ወንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት ይገደዳል ሲል በማህበራዊ ገጹ ላይ ይህንን አጋርቶናል። ጉዳዩን ለማስተባበል የተሄደበት ርቀት እንደ ሀገር የገባንበት ዝቅጠት ያሳያል። ማስተባቢያው ወጣቷ ዩኒቨርሲቲ ተማሪ አልነበረችም አይለንም፣ ብቻ ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል ብሎ ለጭብጡ አላስፈላጊ የሆነ ነገር መዞቅ ክስ ለመመስረት ይዝታል። ለመሆኑ እንደ ተቋም ተማሪዎቹ ሲታገቱ ምን አደረገ? ኢቢኤስ ላይ የተደረገውን ማስፈራራት ሳይ ትዝ ያለኝ ይህን ዜና በወቅቱ ለአሶሲትድ ፕሬስ ሲጽፍ የደረሰብኝ ወከባ ነበር። አንድ የታገተ ተማሪ የለም ሌላ ጊዜ በሙሉ ተለቀዋል፣ ቆይተው ደግሞ ስድስት ብቻ ነው የቀሩት እያሉ ጉዳዩን ሳያምታቱ የነበሩት የመንግስት ባለስልጣናት ነበሩ። እኛንም ቢሮቸውም እየጠሩ ዜና መስራት እንድናቆም ሲጠይቁ ነበር። አሁን ጉዳዩ ቆይቶ ለህዝብ ሲደርስ ደግሞ ሌላ ማስፈራሪያ። በዚህ አካሄዳቸው ልጅቷንም ሊያስፈራሩ ይችላሉ። ስለዚህ በቅርብ እንከታተል፣ ልጅቷን ለማገዝም እንቅስቃሴ እናደርጋለን። ይባለን እስካሁን በስልኳ ለማግኘት ያደረግኩት ሙከራ አልተሳካም። በነገራች የእገታ ዜና ሰልችቶን ዜና ሳይመስለን የምናልፍበት እጅግ አሳዛኝ ሁኔታ ተፈጠረ እንጂ በየሳምንቱ የሚታገቱትም እጣ ፈንታቸው ይኸው የልጅቷ ነው። ባለፈው ሳምንት ብቻ ሁለት መቶ አውቶቢስ ህዝብ ታግቷል። የሁለት ዓመት ህፃን ልጅ ጨምሮ በቃችሁ ይበለን ሲል ኤልያስ መሰረት በፌስቡክ ገጹም አስነብቦናል። ታዬ ቦጋለም ስለ ብርቱካን በፌስቡክ ገጹ ላይ አስነብቧል። ታጣቂ ጦረኛ እና ህዝብን እንለይ የግፍ ምድር አኬልዳማ ኤሉሄ ምን ማለት ይቻል ይሁን በቃችሁ በለን ስለ ስቃይሽ ገልፀሻልና ምን ብዬ ልጻፍ ታዬ ቦጋለ ሲል እንዲህ በፌስቡክ ገጹ አስነብበዋል ታማኝ በየነም በፌስቡክ ገጹ ላይ ስለ ብርቱካን የግፍ ጽዋው ሞልቶ ፈሰሰ እምባ ጉልበት አለው ይህም ባ ሀውልት ይሆናል ትውልድን ከእንግዲህ አይደገምም በሚል ቃል ያስተባብራል። ያኔ ደግሞ የእናንተ ፍጻሜ ይሆናል ሲል በፌስቡክ ገጹ እንዲህ ሲል አስነብቧል። የአገሪቱ የህግ ስርዓት መንኮታኮትን ማሳያ ነው። የቀነኒ ጉዳይን ስመለከት ምን ያህል የህግ ስርዓቱ ታች መውረዱን ተገንዝቤ ያለው። ከሁሉም በላይ አሳዛኙ ነገር የመንግስት ህጋዊ ስርዓቱ በግለሰቦች ሀሳብ ሲዋዥቅ መመልከቴ ነው። እንዴት ያሳፍራል! ንጹሐን ተገድለው ፍትህ በሯን በወረበሎች ስዘጋባቸው ያሳዝናል። በቀነኒ ጉዳይ የኦሮሚያ ክልል መንግስት ባለስልጣናት ሳይቀር የህግ ሰዎችን ለመጠምዘዝ እየሰሩት ያለው ስራ ያሸማቀቃል። የሰለጠነ ሰውና ፍትህ አዋቂ ወገን የለውም። ወገኑ ህግና ፍትህ ነው። መንግስታዊ የህግ ስርዓት ባዶ በመሆኑ የአገሪቱን ፍርድ ቤቶች ውሳኔ፣ ዳኞቹንና መርማሪ ፖሊሶችን እጅ በመጠምዘዝ ህግ የሚያዛቡ ዋናዎቹ ህገወጦች የራሱ የመንግስት አመራሮች ናቸው። እሱ ብቻ አይደለም። መንግስታዊ ስርዓቱ ህጉ ስለላሸቀ እነኚህ ህገወጦች በተበደሉ ንጹሃን ደም በመቀለድ ገንዘብ ከፍለው ህግን በወሬ የሚያስሽሩ የሶሻል ሚዲያ ቀበኞቻቸውን ያሰማራሉ። መንግስት ተብየው በእውነተኛ ህግ ስለማይመራ የህግ ስርዓቱን የሚዛወሩት ህገወጦች ናቸው። ፍትህ ዘር የለውም፣ እምነት የለውም። ፍትህ እውነት ነው። ፍትህ ጥልቅ የእውቀት የህግ ዳኝነት ነው። የብዙዎች ተበዳዮች ደም ባክኖ ፍትህ አቶ ተሰርቷል። የዚች ምስኪን ህይወትም ታዋቂ ባቶ ኖሮ ታፍኖ ይቀር ነበር። በጣም የሚያሳፍረው ነገር የፖሊስ መርማሪዎችን እጅ ጠምዝዘው አላበቁም፣ ከወዲሁ ዳኞችም ቅኝት አድርገዋል። ይህ ሁሉ ሲሆን መንግስት ነኝ የሚለው ስርዓቱ ሰዎች ናቸው ይህን የሚያደርጉት። የቀለኒ ደም የንጹህ ደም እኮ ነው። ፍትህ ታገኝ ዘንድ ለፍትህ ጎን መቆም እንዴት ተሳናቸው? ትክክለኛው መንግስትና ህግ ቢኖር ኖሮ በዚህ ጉዳይ ህግ የሚያበዙበትን ስለዚህ ጉዳይ ምንም የህግ ምርመራ ውጤት ሳይገኝ የሚያወሩት በህግ መጠየቅ ነበር ግን የራሱ መንግስት አካላት ዋናዎቹ ተሳታፊ ናቸው ህግ የሰለጠነ ስርዓት ላይ ሲያርፍ ተበዳይ ፍትህ ያገኛል ለምን መንግስት ይህን ጉዳይ ዝም አለው ሲባል ውስጡን እናውቀዋለን የማንም ሰው ህይወት ከአንዱ አይበልጥም ወንጀለኛ ሰው ከሆነ በወንጀሉ ልክ መጠየቅ አለበት ወንጀለኛ ካልሆነም የፍትህ ስርዓት አጣርቶ ነፃ ሲል ይገባል። ይህ ካልሆነበት በዚች መስኪን ደም ላይ ቆመው ብዙዎች ሲፈርዱ ሳይ ለነሱ አፍሬ ያለው በሰለጠነ ዘመን ለዛውም በፈጣሪ እናምናለን የሚሉ ሰዎች እንዲወርደው ተበሻቅጠዋል። ማናችንም በህግ ፊት እኩል ካልሆንን፣ ህግ የሚያዳላቸው ሰዎች ካሉ ያኔ የህግ ስርዓት ይወድቃል። ሁሉም ሰው እንደዛው ወንጀል የሰሩ ሰዎች አቅም ስላላቸው እና ደጋፊ ስላላቸው ተበዳይ ፍትህ አያገኝ ነፃ የሆኑ የሚል ትውልድ በላይ የወረደ ትውልድ የለም። በቀነኒ እና አንዱ ዓለም ጉዳይ እጅግ በሚሰቀጥጥ ሁኔታ በሁለት ጎራት ተከፍለው ከመንግስት ሰዎች በሚሰጣቸው ትእዛዝ ለፍርድ ተሰይመዋል። ግማሹ የዓለምንም የህግ ማጣሪያ ፍትሃዊ ስርዓት አንዱ ዓለም ነፃ ነው ይላል፣ ግማሹ እሱ ነው ጥፋተኛው ይላል። ሁለቱም ስህተት። ይህ እንዲሆን ያደረገው የመንግስት ስርዓት በወሮበሎች እጅ በመውደቁ ነው። መንግስታዊ የህግ ስርዓት ጠንካራ ቢሆን ኖሮ የዓለምንም የፍርድ ቤት ውሳኔ እንዲህ በጎራት ተከፍለው ብይን የሚሰጡ በተጠየቁ ነበር። የሰለጠነ ሰው ህግን ያከብራል፣ ለፍትህ ይሰራል። ስለዚህ ህግ ጉዳዩን ያጣራ ዘንድ እድል ይሰጣል። አንዱ ዓለም ፈጽሞት ከሆነ በህግ መጠየቅ ግድ ይለዋል። ካልፈጸመው ህግ አጣርቶ ነጻ ይለዋል። ስለዚህ ይህ የህግ ስርዓት ጉዳይ መሆን ነበረበት። ግን ህሊናቸውን የሸጡ ከህግም ከፈጣሪም በላይ ሆነው በዚች ንጹህ ደም ላይ ቆመው ህግ ባልወሰነው ጉዳይ ተነስተው ጉዳይ ይሁን አይሁን ባልተረጋገጠበት እጅግ በሚሰቀጥጥ ሁኔታ ብዙ ሲሉ ሰማን። እናንተ ከምርም ታሳፍራላችሁ። እንደ ሰው የሚያስብ አእምሮ ይዘን በዚህ ልክ መውረድ ያሳፍራል። ለማንኛውም በዚህ ምስኪን ገና አበባ ብዙ እደርሳለሁ ስትል መንገድ ላይ በቀረች ነፍስ ላይ የሚቀልዱ እነሱ እጅግ ያሳዝናሉ። የሰውን ፍርድ ባታገኝ የፈጠራት አምላክ ስለፈሰሰው ደሟ ይመለከታል። አዎ ሰዎች ከሰይጣን በላይ ወርደው ፍርድ ላይ በሀሰት ተሰይመዋል። የኦሮሚያ ክልል ባለስልጣናት እጃቸውን አስገብተው እየሰሩ ያሉትን አይተናል። በሌሎች ክልሎች የብዙ ተበዳዮች ደም ፍትህ እንዳያገኝ ብዙ የመንግስት ባለስልጣናት ወንጀል ሰርተዋል። የዚች ልጅ ነፍስ ፍትህ ትሻለች። በምድር ያለምንም ትክክለኛ ፍርድ ከሀሰተኞች ጋር ቆሙ። በሀሰት ድጋፍ እና እገዛ እንደመስጠት በቁም መሞት የለም። አሁንም ይህ መንግስት የሚለው ስርአቱ ላይ ያለው ውድክት ቢስተካከል ጭራሽ ፖሊሶች ያገኙትን የግድያ መረጃ ባለስልጣናቱ እንዳስጠፉት ሳይ ሰቅጥጦኛል። ፈጣሪ ለእውነትና ለፈሰሰው ደሞች ለምስኪኗ እናትሽ እምባ ሲል ፍትህን ሰው ባያሰጥሽ አምላክሽ እንደሚሰጥሽ አምናለሁ ሲል ልጅ አቤል በፌስቡክ ገጹ አስነብቦናል። ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበረ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በሌላ መረጃ እስከምንገናኝ ቸር ያቆየን።